በጋሞ ዞን አርባ ምንጭ ዙሪያና ምዕራብ አባያ ወረዳዎች በማንጎ ልማት፣ እንስሳት እርባታ፣ በሌማት ትሩፋትና በንብ ማነብ ስራ ላይ የተሰማሩ ማህበራት በድርጅቱ በተደረገላቸው ድጋፍ የተሻለ ለውጥ እያስመዘገቡ ይገኛሉ። አካባቢ ያሉት አርሶ አደሮች ከኛ ይጠቀማሉ፣ ሌላ ቦታ ሳይሄዱ። አሁን ይህንን ዝርያውን የማንጎን አፕልን ነው እያሰራነው ያለ ነው በዛ በጣም ተጠቃሚ ነው። ቁጠባ እናደርጓለን። ከዛ ደግሞ እሱን ስንቆርጥ እንሸጠዋለን። ባንክ ላይ እናስቀምጠዋለን፣ በማህበር ስም እናስቀምጠዋለን። ወለዱን ደግሞ በአመት አመት እንካፍላለን። ከዛ የሚሻለውን ለእኛ ለቤተሰብ እንገዛ። በአትክልት ማንጎ፣ ምርጥ ዘር፣ አቮካዶ፣ ቡና፣ ግራብሌ፣ ባርዛፍ የተለያየ ነገሮችን ከዚህ አይሲፒኤም ጋር በመደራ በነሱ ድጋፍ አማካኝነት እየሰራን እንገኛለን። ማንጎና በአቮካዶ ለመስራት በመጣ ጊዜ ላይ እኛን በንብ ላይ እንዴት እንደምንሰራ የንብ ውጤቱን ካየ በኋላ አንድ አንድ መቶ ኬንያ ሽግር ዘመናዊ ቀፎን ለእኛ በመለገስ እስካሁን ድረስ ያው እሱ በሰጠም ቀፎንም ሆነ መጀመሪያ ባለው ቀፎ ላይ እየቀፎን እየጨመርን በደህና እውነት እውነታ እየሰራን እየተጠቀምን እንገኛለን ክህሎት ስልጠናው የበለጠ እንዲለወጡ አቅም እንደፈጠረላቸው ማህበራቱ ይናገራሉ ወደ 2000 አቮካዶ ወደ 2200 ማንጎ ወደ 1500 ቡና ዘር ግራብሌ ባህር ዛፍ እንደዚህ አሁን እያመረትን ነው እኛ በጣም እየተጠቀምን ቤታችንም ልጆቻችንም ልጆችም ደሞ እየተማሩ ከትምህርት በመጡ ጊዜ ላይ የራሳቸው ንብን በማጥመድ የያዙ እየተጠቀሙ የተጠቀሙ ራሳቸውንም እያሻሻሉ ከቀን ወደ ቀን ራሳቸውን እየለወጡ ነው ያሉ። የውሃ ፓምፕም ደግሞ የዝሪ እንትና የችግኝ ለመስራት አቮካዶስንም የማንጎ ዝርያው ነው ከከለላ ወጣ ጥሩ የተባለውን እያመጡ እየሰጡ የመስለ ነገር ማቴሪያሎችን እየጨመሩ እየሰጡ ናቸው በዛ እየሰራነናል ነው የጋሞ ዞን ግብርና መምሪያ ምክትል ኃላፊና የመሬት አስተዳደርና አጠቃቀም ጽህፈት ቤት ኃላፊም አቶ ሻምበል ቦኩም በዞኑ ውጤታማ በሆኑ የግብርና ዘርፎች ወጣቶችን በማደራጀት ተጠቃሚ ለማድረግ በቅንጅት እየተሰራ ይገኛል የዳበረ ስልጠና ያገኘ ወጣት የማንጎ ነጭ ስኬል ተባይን እንዴት መከላከል ይቻላል? የሚለውን ግንዛቤ ስለወሰደ ተደራጅቶ የመከላከሉን ስራ በሚሰራበት ጊዜ የማንጎ ምርትና ምርታማነትን እያሳደገ በተጓዳኝ ደግሞ የግሉም ሆነ የቤተሰቡን ኢኮኖሚ ብሎም ደግሞ የአካባቢ ኢኮኖሚ እያዳበረ የሚያመጣበት ሁኔታ ነው ያለው። እና አጠቃላይ ለምሳሌ ወጣቱ በዚህ እሱን ለመከላከል ከኢስፔ ጋር ኢስፔ ተባብሮ የሚያሰራ ምንድን ነው የተቀናጀ የማንጎ ነፍሳት ተባዮች እና በሽታን መከላከል ዙሪያ ላይ እርሻ ስነምዳሩን መሰረት ባደረገ መልኩ በደንብ አድርጎ የሚሰራበት ነው። የጋሞ ዞን ስራ እድል ፈጠራና ኢንተርፕራይዞች ልማት መምሪያ ምክትል ኃላፊና የገጠር ዘርፍ ኃላፊ አቶ ታፌ ታደሰም ለወጣቱ ክህሎት መር የሆኑ ስልጠናዎችን በመስጠት የማንጎ ምርትና ምርታማነትን ለማሳደግ እና ማንጎን ከሌሎች የግብርና ምርቶች ጋር በማስተሳሰር ተጠቃሚነትን ለማሳደግ እየተሰራ እንደሚገኝ አብራርተዋል ተዋል። ዋይት ስኬል የሚባል በሽታ በከፍተኛ ሁኔታ እያጠቃ ስለሆነ ዝርያም እንዳይጠፋ ወጣቱ በዛ ላይ ደግሞ ከተለያዩ ግብረሰናይ ድርጅቶች የሚቀርቡ እና ከግብርና ተቋማት ጋር ከሚቀርቡ ችግኝ የዝርያውን ብዜት በእውቀት እና በክህሎት ወስደው ያንን እያሳደጉ ከማሳደግ አልፎ እስከ ገበያ ድረስ ምርቱ ጥራቱን በጠበቀ መልክ ወደ ተጠቃሚው እንዲደርስ ወጣቱ ትልቅ ኃይል ስለሆነ ከሎካል ወደ ዘመናዊነት ወደ ማሳደግ ደረጃዎች የተሰሩ ያሉበት ሁኔታዎች አሉ። ስልጠናው የማንጎ ሴት ሰንሰለትን በመጠቀም የማንጎ ምርትና ምርታማነትን ለማሳደግ አይነተኛ ሚና እንደሚጫወት የተናገሩት ደግሞ የኢሲፒ ሪሰርች አስተባባሪ አቶ ባዩ ይቻለው ናቸው። አርሶ አደሮችን አደራጅተን የተሻለ ዲሞንስትሬት፣ የተሻለ ለውጥ ላይ እየመጣን ያለውና ይህን ሁሉ ለማድረግ ግን ወጣቱ ስራ አጥ ወጣቱ በዚህ ውስጥ ኢንቮልቭ ካላደረገ ጊዜያዊ ለውጥ ነው እንጂ ዘላቂ የሆነ የማንጎ ምርታማነት ለውጥ ላይመጣ ስለሚችል፣ አሁን ላይ እኛ ፕሮጀክታችን ወጣቱን አደራጀው ስርዓት ወጣቶችን አደራጅተን በማንጎ ከነርሰር ስታብሊሽመንት እስከ መጨረሻው ድረስ ቫልዩ አዲሽን ላይም በፕሮሰሲንግ ላይ ስልጠናዎችን እየሰጠን ስራ ተጀምሮ ውጤት እያመጡ ያሉበት ሁኔታ ላይ ነው ያለው። አቶ ባዩ አክለው ስልጠናውን ከመስጠት ባሻገር በተለያዩ የስራ ዘርፎች ወጣቶች ተሰማርተው እንዲለወጡም ድጋፍ እየተደረገ እንደሚገኝም አብራርተዋል።